በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህዳር ድርሳነ ገብርኤል ሐሰት የሌለበት እውነተኛ ንፍገት የሌለበት ለጋስ ምርኮኝነት ምርኮኞችን ከምርኮ የሚመልስ ህሙማንን ከደዌ የሚፈውስ ለጌትነቱ ምስጋና የሚገባው እኛን ከጥፋት ለማዳን ችሎታ ያለው በአካል ሶስት ባናኗር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን የመልካም ዜና አብሳሪ የሆነ በህዳር አስራ ዘጠኝ ቀን የሚነበብ የደቂቀ መላእክት ቅዱስ ገብርኤልን ድርሳን ነው። የጸሎቱ ኃይል ከአገልጋዩ ከእኔም ከህዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አንደኛ ምዕራፍ። እመቤታችን በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው ካሴሩ በኋላ ማርያም ካለችበት ቤተ መቅደስ በደረሱ ጊዜ መላእክት ከሰማይ ወደ እሷ ሲወርዱ አየ። የቤተ መቅደሱም ጉበንና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደ መጡበት ተመለሱ። ዳግመኛም በዚህ በኩል ሳይሳካላቸው ቢቀር በስራይ በመድኃኒት እናጥፋት ብለው ተማከሩ እንደ አባታቸው እንደ ሰይጣን ቅንዓት አድሮባቸዋል እና በስራ ይገድሏት ወይም ያጠፏት ዘንድ ከተማከሩ በኋላ መጥቁል የተባለ ስራየኛ ወይም መድኃኒተኛ ጋር ተዋዋሉ። እሱም ለዚህ የተንኮል ስራ እንዲተባበሩት የሶስት መቶ ሰባ አጋንንትን ጠርቶ ሰባ ላሞችን ሰንጋ ለመስዋዕት አቀረቡላቸውና አቀረበላቸውና በድንጋይ ጸፍጸፍ ላይ አርደው ስጋውን በሉ፣ ደማቸውንም ጠጡ። ከዚያም ከመድኃኒተኛው ከመጥቁሉ ጋር መሬታችን ወዳለችበት ቤተ መቅደስ ሲሄዱ እመቤታችን ማርያም ሊገድሏት እንደመጡ ባወቀች ጊዜ የመላእክት አለቃ ቅዱስ ገብርኤል ሆይ፣ ወደ እኔ ና አለች። ዳግመኛም መድህናኤል፣ እያውታኤል፣ ተርቡታኤል፣ አውዳኤል ሁኤል ዝኤል ግኤል በማለት ወደ እግዚአብሔር ጸለየች። በዚህም ጊዜ ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍ ይዞ መጣና መጥቁልን ከሶስት መቶ ሰባ አጋንንት ጋር አንድም ሳያስቀር አጠፋቸው። ከዚህ በኋላ ካህናት አይሁድ እመቤታችን ማርያም ምን ተእግዚአብሔር ታረቅሽብናለሽ ከዚህ ውጭ ልንባሏት ጊዜ የመላእክት አለቃ ቅዱስ ገብርኤል ዳግመኛ መጥቶ የዳዊት ልጅ ሆይ ሰላምታ ይገባሻል፣ ነይ ውጭላቸው፣ አይዞሽ፣ አትፍሪ ሁል ጊዜ ከአንቺ ጋር ነኝና ብሎ ከነገራት በኋላ ከእሷ ተሰወረ። እነሱ ግን ይህ ሁሉ ሲሆን መላእክም ከእሷ ጋር ሲነጋገር አያውቁም ነበር። ዳግመኛ እመቤታችን ማርያም የክቡር ድማትርያኖስ አገር በሚሆን በሊባኖስ ተራራ ላይ በነበረችበት ጊዜ ቅዱስ ገብርኤል ወደ እሷ ወርዶ የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ብሎ ሰላምታ ከሰጣት በኋላ ተነስተሽ ወደ ምድረ ግብፅ ሂድላት እመቤታችን ማርያም ከዚህ በኋላ ወደ ግብፅ ሂጂ አላት። እመቤታችን ቅድስት ድንግል ማርያም ከዚህ በፊት ሄሮስ ያደረሰብኝ መከራና ስቃይ ሁሉ ታውቃለ ልጅንም እንዴት እኔንም ሊገሉ እንደነበረ ታስታውሳለ ታዲያ እንዴት ይሆናል ባለችው ጊዜ እግዚአብሔር ካንቺ ጋር ስለሆነ አትፍሪ አንዳችም የሚያገኝሽ ክፉ ነገር የለም ብሏት ወደ ሰማይ ያረገ። ሁለተኛ ምዕራፍ። ከዚህም በኋላ እመቤታችን ወደ ግብጽ ሀገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ ሴትዮዋ እመቤታችንን ስለሰደበቻት ምድሪቱ ተከፍታ ሴትዮዋን ዋጠቻት። እመቤታችን ቅድስት ድንግል ማርያም ከዛች ሴት ቤት ገባችና አራት ወር ከአምስት ቀን ተቀመጠች። በዚያም እንዳሉ መላእከ መልአክ ለዮሴፍ እና ለማርያም ተገልጾ ከዚህ ተነስታችሁ ወደ ሌላ ስፍራ ሂዱ ስላ አላቸው ተነስተው ሲሄዱ ግብፃዊያን ባዩቸው ጊዜ ዮሴፍን ይዘው ደበደቡት። በዚህ ጊዜ እመቤታችን በዕብራይስጥ ቋንቋ ስትጸልይ የመላእክት አለቃ ቅዱስ ገብርኤል እጅግ የሚያበራ የእሳት ፍላጻ እንደያዘ መጥቶ ማርያም ሆይ በመዓልትም ቢሆን በሌሊትም ከአንቺ ጋር ነኝና አይዞሽ አትፍሪ አላት። እመቤታችን ቅድስት ድንግል ማርያምም ግብፃውያን በዮሴፍ ላይ መከራ አጽንተውበታለን እና ፈጥነ እርዳኝ አላችሁ። መልአኩም ምድሩን በክንፉ የመታ ከመሬት ወደ ላይ አርባ ዘጠኝ ክንድ ያህል ከፍ ብሎ በመሄድ ዮሴፍን የደበደቡ ቁጥራቸው ዘጠና ዘጠኝ የሚሆኑትን ሰዎች በሰይፍ አጨዳቸው። ከዚያም ወደ ዮሴፍ ተመለሰና ዳሶ ካዳነው በኋላ ወደ ድንጋዩ ጸፈጸፍ ከዮሴፍ ጋር ሄዱና ያንን ድንጋይ ከንዳው ወይም መትረው አለው። እሱም ቢከነዳው ቁመቱ 109 ስፋቱ 39 ክንድ ሆነ። ያችንም ድንጋይ አንስቶ ቢወረውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚያም በኋላ ከነሱ ተሰውሮ ወደ ሰማይ አረገ። ከዚህም በኋላ እመቤታችን ስትሄድ ቁመቱ ሶስት መቶ ጎኖ አርባ ዘጠኝ ከሚኖርበት ቦታ ስትደርስ ከዚህ ከአውሬ ያድና ዘንድ ወደ እግዚአብሔር በጸለየች ጊዜ ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገለጸላትና፣ እመቤታችን ቅዱስ ድንግል ማርያም ወይ የማደርገውን ተመልከቺ እንጂ ፈጽሞ አትፍሪ። እሳትና ሰይፉን መዘዘና፣ ዴጋ ዴጋ ዲያጋ በዳቦ የሚሉትን ቃላት ጠርቶ በሰይፉ ላይ ምራቁን ተፋና ያንን ከይሲ ቢያስነካው ከ ከአስራ ሰባት ክፍል ላይ ተሰነጠቀ። ከዚያም ታላቅ ዘንዶ ሆድ ውስጥ ጥቁር አሞራ ወጣና ቅዱስ ገብርኤልን ዘለፈው። መልአኩም በእጁ እንደ ወፍ ያዘውና ከመቤታችን ጋር ትከራከር ዘንድ ምን ሥልጣን አለ በማለት ኃይሉን ቢያሳየው ያ እርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ስለተማጸነው ለቀቀውና ወደ ሰማይ ያረገ። ዳግመኛም ቅዱስ ገብርኤል በድንገት መጥቶ ማርያም ሆይ ሰላምታ ይገባሻል፣ የእግዚአብሔርም ሰላሙ ከአንቺ ጋር ይሁን በማለት ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። በክቡር የሚተካከለው ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች ይመራቸው እንደነበር እንደዚሁ ቅዱስ ገብርኤልም በእግዚአብሔር ቃለ አርሳቦን አያሴርቦን ዳኖዳን ብሎ ባህርን አዘዛት። ባህሯም ግራ ቀኝ ተከፈለች እና መንገድ ሰጠችው፣ እነሱም በባህሩ መካከል አለፉ። ወንድሞቻችን ሆይ እመቤታችን ቅድስት ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእሷ መወለድ ያበሰራት እሱ ነውና፣ እንግዲህም እሱ እንዴት እንደሚያከብራትና በችግሯ ጊዜ እንደሚረዳት፣ ለእኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። ጸሎቱ በረከቱ ከአገልጋዩ ከኔም ጋር ከመላው ከህዝበ ክርስቲያን ጋር ለዘላለሙ ይሁን አሜን አሜን ይሁን ይደረግልን። ሶስተኛ ምዕራፍ ዮሴፍንና ኒቆዲሞስን እንዲረዳቸው የሚናገር የቅዱስ ገብርኤል ተአምር ነው። በረከቱ ሁላችንን ይጠብቀን አሜን። ከላይ ስማቸው የተጠቀሰውን ቅዱሳን ሄሮድስ በጽኑ ቅጣት እንዲቀጡና እንዲገደሉ ባዘዘ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደና በብርሃናዊ ክንፉ ሰወራቸው። በዚያም ጊዜ በዚያ ቦታ ብርሃን መላ፣ የጥሩ ሽታ መዓዛ መጣ። ቅዱስ ገብርኤልም እንዲህ ሲል ተናገረ። የመጥምቁ ዮሐንስ ራስ ከአመፀኛዋ ከሄሮዲያዳ ነጥቄ በመውሰድ በዓለም እንዲገለጽ ያደረግኩን ነኝ። የሄድሮስን አይምሮ ያጠፋሁና ተልቶም እንዲሞት ያደረግኩ እኔ ቅዱስ ገብርኤል ነኝ ብሎ ከተናገረ በኋላ ተሰወረ። በረከቱ ከአገልጋዩ ከዲም ጋር ከነመላ ቤተሰቦች እንዲሁም ከህዝበ ክርስቲያን ጋር ለዘላለሙ ይጠብቀን፣ አሜን። አራተኛ ምዕራፍ አባታችን አቡነ ገብረ መንፈስ ቅዱስ እንደረዳውና በክንፉ ተሸክሞ ወደ ሰማይ እንዳወጣው የሚናገር የቅዱስ ገብርኤል ተአምር ነው። በረከቱ ከአገልጋዩ ከኔም ጋር ከነመላ ቤተሰቦች እንዲሁም ከህዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። ከለታት በአንደኝ ቀን ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ ሰባቱ ሰማያት ድረስ አውጥቶ ከእግዚአብሔር ፊት አደረሰው። የዚህ የቅዱስ ገብርኤል ክብሩ ከመላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገር በመዋእቲ ሰው ልቡና ሊመረመር የማይቻል ነው። የከበረና የላቀ ባይሆንስ ኖሮ እግዚአብሔር የልጁን የመወለዱን ከሙታን ተለይቶ የመነሳቱን ወደ ሰማይ የማረጉን ነገር እንዲናገር ወደ ዓለም ባላከው ነበረ። የክርስቶስ ወገን የሆናችሁ ወንድሞቼ ሆይ እስኪ አስተውሎ ከሱ በስተቀር ከተፈጥሮ ጓደኞቹ መካከል ለዚህ የበቃ ማን ነው? በመላእክት አንደበት የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገለጽላቸው በድንግን ማፀን ተወሰነ ብሎ መጽሐፍ እንደተናገረ የጌታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ሚስጥር ነውና አሁንም ከጌታ ከክርስቶስና ከመቤቱ ከድንግል ማርያም ይቅርታ ቸርነት ያስገኝልን ዘንድ በፍጹም ልባችንና ኃይላችን በኃይላችን እንውደደው። የዚህን መልአክ የተአምር መጽሐፍ ከቅዱስ ወንጌል ከሰማታት እና ከጻርቃን ገድል አሰባስፎ የጻፈ ያዘጋጀ ሰው ኃጢአቱ ይሰረይለታል። ስለዚህም ነገር ብልሆች ወደ አዋቂዎች በተሰበሰቡበት ጊዜ ማንም እንደ ችሎታው ተገቢውን ድርሰት ሊያደርስ ስርየት ይገባዋል ሲል ቄርሎስ ተናግሯል። ሳቢሮስም ወንድሞቼ ወይ ነገሬን ምንም ላስታውስ ብችል ይቅር እንድትሉኝ እማልዳችኋለሁ። ይህን ያደረግነው በሰው ፊት ክብርን ለማግኘት አይደለም፣ ፍቅሩ ስለ ጸናብን ነው እንጂ። እንግዲህ ይህ የሚወደው መልአክ ከሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም ማደሪያው ያበጅለት ዘንድ በህይወቱም በሞቱም አስቡት። ልመናው ከአገልጋዩ ከኔ ጋር ከነ መላ ቤተሰቦቼ እንዲሁም ከህዝበ ክርስቲያን ጋር ይጠብቀን ለዘላለም አሜን። ሀዘንን በደስታ የምትለውጥ አንተ ቅዱስ ገብርኤል ወሰን ስለሌለው የተአምራት ኃይል ስለዚህ ድርሳን እንናገር ዘንድ ምን ችሎታ ይኖረኛል? አይፈጸምውምና አንደበት ተናግሮ በቃል ለመጻፍም ቢታሰብ ቀኝ እጅ ያዝላል። አምስተኛ ምዕራፍ በአብ ቸርነት በወልድ ፈቃድ በመንፈስ ቅዱስ አጋዥነት በኔቅሎን ቅሎን ቤተ ክርስቲያን ስለተደረገው ተአምራትና ድንቅ ስራ የትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤልን የገናንነቱን ክብር የሚናገር ድርሳን ተፈጸመ። በካህኑ በአውር እጅ ቤተ ክርስቲያን በተሰራ ጊዜ የሁሉ ጠላት የሚሆን ዲያብሎስ ወደ እሱ መጥቶ ዋጋውን ለማስቀረትና ስራውን ለማሰናከል በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ቀደም ሲል እንደታየው ጊዜ ሳይሆን መልኩ በአማረ ወጣት አምሳል ታየው። አውርም ባጸለየ ጊዜ በእባብ ይመሰላል። በቅዱሳን ረዳት የሆነ ቅዱስ ገብርኤልም መቶ የተሰበሰበው ህዝብ ሁሉ ያየው ዘንድ ሰብረት ሰንሰለት አስሮ በአደባባይ ይሰቅለው ነበር። እንግዲህ የሊቀ መላእክት ቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገ በኒቅሎን ቤተ ክርስቲያን ብቻ አይምሰላችሁ በልዩ ልዩ አህጉራትና አውራጃዎችም ነው እንጂ። በቅዱስ ሳን ነቢያት ላይ መንፈሰ ትንቢትን ለማሳደር የሚላክ ከእርግና በኋላ የዮሐንስ ስን መወለድ ለመናገር ወደ ካህኑ ወደ ዘካርያስ የተላከ የጌታችን የመድኃኒታችን ልደት ለማብሰር የብርሃን ሰረገላ የምትሆን ወደ ድንግል ማርያም የተላከ ይህ ቅዱስ ገብርኤል ነው። ዓለምን ዞረው ለማስተማር የተላኩ የሐዋርያትን ልቡና ለማበረታታትና በእሳት ተፈትነው ዲያብሎስ ድል ለሚነሱ ሰማዕታት እሳቱን የሚያጠፉላቸው የመለኮትን ቃል ለማድረስ ወደ ቅዱሳን ጻድቃን የሚላክ ይህ ቅዱስ ገብርኤል ነው። ፍጹማን መንኮሳትን ከወላጆቻቸው ቤት ለማውጣትና ትክክል አመራር ያሳያቸው የሀገር መሪዎች መንግስት ለመጠበቅ የሚላክ ይህ ቅዱስ ገብርኤል ነው። እንግዲህ ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ተአምራትና የዚች ቤተ ክርስቲያን ስራ ተጀምሮ እስኪፈጸም ድረስ ያሳየው ኃይል ይቅርና ቤተ ክርስቲያኒቷ ከተሰራች በኋላ በዓይን ያያችሁትን በጆሮ የሰማችሁትን ተአምር ብል አዋቂ ሰው እየተከታተለ ቢጽፈው የዚህን የድርሳን ያህል ሁለት እጅ በወጣው ነበረ። በዚችም ዕለት በአውር እጅ የታነጸች የኒቅሎን ደብር ስራ ተፈጽሞ በሊቀ ጳጳሱስ ቃል ስርዓተ ቅዳሴ ቤተ ክርስቲያኗ እንደተከናወነ ወይም እንደተፈጸመ፣ ያለቆች አለቃ በሚሆን በቅዱስ ገብርኤል አማላጅነት ቅንና ታማኝ በሚሆን መሪ እጅ የዚህን ቦታ ሀገር ወይም መልካም እድገት ያሳየን። የዚህን መጽሐፍ ቃል ለመስማት በተሰበሰባችሁ በአባቶቼ፣ በወንድሞቼ፣ በእናቶቼና በእህቶቼ እንዲሁም ክርስቲያን በሆንን በሁላችንም ላይ የእግዚአብሔር በረከቱ ይደርብን፣ አሜን። ያዘኑትን የሚያረጋጋ የደህዩትን የሚያበለጽቅ የተራቡትን የሚያጠግብ ለተራቆቱት ልብስ ለተጨነቁትም ጭንቀታቸው የሚያቃልል ይሁን፣ አሜን። ከተርነቱ የሚገኘውን ይቅርታው ከአገልጋዩ ከእኔም ጋር ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ስድስተኛ ምዕራፍ። ይቺን መጽሐፍ በክርስቲያን እምነት ጸንቶ የጻፋት ያጻፋት በልቡናው ማደሪያ ለጥበብ ከፍሏም የሚሆን የማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ እንደ አሮን ድንኳን ይመስላል። ክብሯን የሚያስብ ዘንድ በድርሳን መልክአ ያዘጋጅ ለልጇ ምስጋና ሲያቀርብ የልቦና ሀሳብ እንደ በገና ይጮሃል። እሷም ጠላቶቹን ሰይፍ መዘው በተሰለፉ ጭፍሮች ታጠፋለታለች። ጽንእት የሆነች የጠላቱን ሀገር ስም አጠራሯን ትደምስስ ምሽጎቿንም ታፈራረስ። ለሁሉም ይልቅ የህግ አፍራሹን ራሱን ወይም ቸብቸቦውን ቆርጣ ግዳይዋን በፊቱ ጥላ ደስ ሲበል ትበለው። እሱንም ዘወትር ከሱ ላለመለየት ትጠብቀው መልኳ እያበራ የልብሷም ዘርፍ ሲያንጸባርቅ በተመለከተ ጊዜ ልቦናው በደስታ ይምላ ይመላ ዘንድ የምስራች የነገራት ቅዱስ ገብርኤል የድል አክሊልን በራሱ ላይ ያቀዳጀው አስቀድሞ የጻፈው እንዲህ አለ። ሁለተኛው የሚቀጥለውም እንዲህ ሲል ተናገረ። አላፍን የምትገዛ የመጎናጸፊያ ህብር መልአክ የእሳት ነበልባል የሆነ ክንፎች በነደ እሳት የተከበቡ የኃይል መልአከ ቅዱስ ገብርኤል ሆይ የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳድር ዘንድ ኃይሉን አጽናለት። ዘሩንም የብዙ ብዙ አድርገ አብዛለት። ጠላቶቹንም ከእግሩ በታች ጣልለት። ተፍገምግመውም ገደል ይደቁ። አመፅ የሚናገረውን አፍ ዝጋ። አፍንጫውንም ሰገግ ጠጅ ጠጥተው የሚሰክሩትን ውሃ አሳጣቸው። በጎዳናቸውም ላይ የሞት ወጥመድ አጥምድባቸው። በአንገታቸው ላይ የእሳት ሰይፍን ቃጣባቸው። ጀርባቸው በበደር ጅራፍ ይገረፍ፣ ዘራቸው እንደ ቅጠል ይርገፍ፣ ራሳቸውም ወይም አስክሬናቸው በዱር በገደል ይጣል፣ በፍዳና በመከራ ባህርም ይስጠም ለዘላለሙ በእውነት። አሁንም ይህንን የጌትነትህን ትሩፋት የሚናገር መጽሐፍ ያጻፈ፣ ያሳተመ እንዲሁም የወንጌል አማኞች የሆኑ ወገኖች መሰብሰቢያ ትሆን ዘንድ በስምህ ይህችን ቤተ ክርስቲያን ያሳነጸውን ሁንም እንደተለመደው ዘወትር ስለ እሱ ወደ ፈጣሪ ለምንለት እንደ ግብጽ ጾፍ ሽምግልናው ለወጣትነት ታድሶ ለብዙ ሺህ ዓመታት በደስታ ይኖር ዘንድ እንዲሁም ጸሎቱ እንደ ንጹህ እጣን ወደ እግዚአብሔር ያደርግለት ዘንድ ከቀድሞ ደጋግ የሀገር መሪዎች ጋርም አንድነቱ ይረጋገጥለት ይረጋገጥለት ዘንድ ማንም በማይነቀንቀው የወርቅ አምድ ላይ ስሙ ተጽፎ ይገለጽለት በአመፀኞች እና ከተንኮለኞች ባህረ ዘመን በሰላምና በጸጥታ መርከብ ይሸጋገር። በየጊዜው ከሚነሳበት ጠላትና ልዩ ልዩ ተንኮል ለዘላለሙ በክንፎች የታቀፈና የተሰወረ ይሁን። ስለዚህም ሰውና መላእክት በአንድ ቃል አሜን ይበሉ። ይህን መጽሐፍ የጻፈ ያጻፈውን ያነበበውን የተረጎመውን ንግሥተ ሰማይ ወምድር በምትሆን በእመቤታችን ቅዱስ ድንግል ማርያም አማላጅነት በመላእክት፣ በነቢያት፣ በሐዋርያት ልመና በጻድቃና በሰማእታት አማላጅነት እግዚአብሔር በመንግስተ ሰማያት በአንድነት ይማርን አሜን። ይህ ድርሳን የሚነበበው ወይም የሚነገረው ቅዱስ ገብርኤል እመቤታችን የጌታን መወለድ በስርዓት በነገራት በመጋቢት 29 ቀን ሲሆን አባቶቻችን መምህራን ግን ቅዱስ ገብርኤል በዓልን በታሳስ 19 ቀን እንዲከበር አዘዙ። መቤታችን ቅድስት ድንግል ማርያም በታሳስ 22 ቀን እንዲ ስትል ደቅ ሲዮስን አዘዘችው፣ የቅዱስ ገብርኤልን በዓል በስርዓቱን በነገረኝ ቀን አድርግለት። ይህም በዓል ከጌታችን ከትስብእቱ በዓልና ዳናህ በሚባል አገር ቅዱስ ገብርኤል ቅዳሴ ቤቱ ጋር የተባበረ በዓል ነው። እንግዲህ ይህ መልአክ ከእግዚአብሔር ያማልደን ዘንድ ወር በገባ በ19 ቀን በየወሩ ከአመት እስከ አመት በዓሉን አክብሩ። ልመናው አማላጅነቱ ከአገልጋዩ ከኔም ጋር ከነመላ ቤተሰቦች እንዲሁም ከህዝበ ክርስቲያን ጋር ለዘላለሙ ይኑር፣ አሜን። ስምንተኛ ምዕራፍ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። የቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ፣ ልጅ አዋቂ ሳይለይ የምንሰበሰብባት ይቺ የጉባኤ ቦታ ባርኩ። የመጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውን ያጻፈውን ወይም በማተም ያሳተመውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመሰጥኖ ሕሊና የሰማውን ያደመጠውን በደለኛን ሁሉ በአማላጅነቷ የምታስተምር በጌታ እናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ይቅር ይበለን፣ አሜን። ሰለስቱ ደቂቅ ጸሎት። የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። እርሱ ምስጉን ነው፣ ለዘላለሙ ምስጉን ነው። የተቀደሰ የጌትነቱ ስም ይክበር ይመስገን። እርሱ ምስጉን ነው፣ በዓለም ሁሉ ልዑል ነው። ቅዱስ በሆነ በጌትነት መቅደስ አንተ የተመሰገንክ ነህ፣ አንተ ምስጉን ነህ፣ ለዘላለምም የከበርክ ነህ። በኪሩቤል ላይ የሆነ ጥልቆችን የምታይ አንተ የተመሰገንክነ አንተ ምስጉነ ለዘላለም ልዑልነ። በጌትነትም ዙፋን ላይ አንተ የተመሰገንክነ አንተ ምስጉነ ለዘላለም ብሩክነ። ከሰማዮች በላይ ባለው አንተ የተመሰገንክነ አንተ ምስጉነ ለዘላለምም ክቡርነ። የጌታ ስራዎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው ለዘላለም ልዑል ምም ልዑል ነው። ሰማዮች እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። የጌታ መላእክት እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። ከሰማያዎች በላይ ያሉ ውሃዎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው ለዘላለም፣ ልዑል ነው። የጌታ ኃይላት ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው ለዘላለም፣ ልዑል ነው። ፀሐይና ጨረቃ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው ለዘላለም፣ ልዑል ነው። የሰማይ ኮከቦች እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው ለዘላለም፣ ልዑል ነው። እህልና ዝናብ እግዚአብሔርን ያመሰግኑታል። እርሱ ምስግኖ ለዘላለም ልዑል ነው። ነፋሶች ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስግኖ ለዘላለምም ልዑል ነው። እሳትና ዋእይ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። ሌሊትና ማዕልት እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። ጤዛና ብርድ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። ቁርና ውርጥ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። ብርሃንና ጨለማ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። ደጋና ቆላ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው ለዘላለም ልዑል ነው። በረዶና ጉም እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። መብረቅና ደመና እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። ምድርና ምድር እግዚአብሔርን ታመሰግነዋለች። እርሱ ምስጉን ነው፣ ለዘላለም ልዑል ነው። ተራሮችና ኮረብቶች እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። በምድር ውስጥ በሚበቅሉ ሁሉ እግዚአብሔር ያመሰግኑታል እርሱ ምስጉኖ ለዘላለም ልዑል ነው። ጥልቀቶች እግዚአብሔርን ያመሰግኑታል እርሱ ምስጉኖ ለዘላለም ልዑል ነው። ባህሮችና ፈሳሾች እግዚአብሔርን ያመሰግኑታል እርሱ ምስጉኖ ለዘላለም ልዑል ነው። አንበሬና ውሃ በውሃ ውስጥ የሚመላለስ ፍጥረት ሁሉ እግዚአብሔርን ያመሰግኑታል እርሱ ምስጉኖ ነው ለዘላለም ልዑል ነው። የሰማይ ወፎች ሁሉ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው። ለዘላለም ልዑል ነው። አራዊትና እንስሳት እግዚአብሔርን ያመሰግኑታል እርሱ ምስጉን ነው። ለዘላለም ልዑል ነው። የሰው ልጅ ሁሉ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው። ለዘላለም ልዑል ነው። እስራኤል በእግዚአብሔርን ያመሰግኑታል እርሱ ምስጉን ነው። ለዘላለም ልዑል ነው። የጌታ ካህናት እግዚአብሔርን ያመሰግኑታል እርሱ ምስጉን ነው። ለዘላለም ልዑል ነው። የጌታ ባሮች እግዚአብሔርን ያመሰግኑታል እርሱ ምስጉን ነው። ለዘላለም ልዑል ነው። መንፈሶችና የጻድቃን ሰውነቶች እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። ጻድቃኖች ልባቸው ትሁት ያደረጉ ሰዎች እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። አናንያ አዛሪያ ሚሳኤል እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። አብ ወልደ መንፈስ ቅዱስ ስንናመሰግናለን እርሱ ምስጉን ነው፣ ለዘላለም ልዑል ነው።

እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበት እና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽደኛ ኃይል እንዲሆናት ነው። አቤቱ ለእኔም ለአገልጋይ ከነመላ መላ ቤተሰቦች እንደዚሁ ኃይል ጽን ሰተ ከመዓልትና ከሌል ድንጋጤ አድነኝ፣ አሜን። ከላይ ከሰማይ ወደ ድንግል የተላከ ቅዱስ ገብርኤሎ ይሰላምላለሁ። ደስታን አብሳሪ መልአኩ ይሰላምላለሁ። ጽንሰቃልና አስተምረ የምታሳምን መላኩ ይሰላምላለሁ። ሰማያዊ ነደ እሳት ጾፈር ግቦ ይሰላምላለሁ። ብጹም ደስታን ተናጋሪ መላኩ ይሰላምላለሁ። ከእደሙት የምታድን መላኩ ይሰላምላለሁ። ያንተን አማላጅነት በማለትን በሌሊትም ተስፋ ስለምናደርግ